የራሱን አስተዋጽኦ ማበርከት ከህዝቡ ጋር ተቀራርቦ መስራት አለበት። ስለዚህ አሁን የሰራናቸው ናቸው ስራዎች ያለብንን ማህበራዊ ኃላፊነት ለመወጣት ለአካባቢው ማህበረሰብ የእግረኛ መንገዶችንና የ የብስክሌት ሌን ነው የሰራ ነው። እንደዚሁም የአካባቢውን የሚያስውብ የግሪነሪ አረንጓዴ ልማት ስራዎች ላይ ተሳትፈናል። የክልሉ ጠቅላይ ፍርድ ቤት የህንጻ አድሳት በከተማው ውበትና ድምቀት እንዲኖረውም ያደርገዋልም ብለዋል ፕሬዚዳንቱ።